ዩ በድጋሚ ሰው ደበደበች ማለት ነው። ዛሬም በድጋሚ ቤዛ ተደብድባለች ማለት ነው። በጥፊ ተብላለች። ቤዚቲ እንግዲህ ቻይ ብ እያለው ማለት ነው። ዛሬ እንኳ ሰይድ በትንሽም ቢሆን አድኗታን፣ ያው ትንሽ ግን አግኝጣለች ማለት ነው። በነገራችን ላይ ቤዛ ገና ፕሮንጉ ሲታሰፈርታለች እኔ የሆነ ነገር አልብሱኝ ጠርዙኝ እንጂ በካዩ መዳን አልችልም አልችልም ብላ ነበር። ሰይድ ግን ኖ እኔ ያለሁሽ ብሏት ነበረ። ያው እንግዲህ አድኗታን በትንሽም ቢሆን ማለት ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት እንደ ናችሁ? እንዴት ከረማችሁ? ላችሁንም ባያላችሁበት ሰላም ሰላም ብያለሁ። ሰላማችሁ ስቲ በልኝ እንደ ሰዓት አቆጣጠራችሁ ማለት ነው። አዩን ዛሬ እንግዲህ ፕራንክ ሰርቷታን በድጋሚ ማለት ነው። ፌንት ሰርታለች። እስቲ እንዴት እንደነበረ ምን ነበር ፕራንኩ? ወደ ዳይ ወደ ፕራንኩ ማለት ነው። አዩ ዛሬ ፕራንክ የተሰራችሁ በድጋሚ በስሙ ምክንያት ነው ማለት ነው። ስሙ ያን አግኝቻታለሁ ሱምዬ ባለፈው በለቀቅሽው ቪዲዮ በልክ ተነሳስታ አስፈልጋ አስፈልጋ ከርሜ፣ አሁን ግን አንቺ በለቀቅሽው እስቲ አገኘዋለሁ ልጁንም ልጆቹንም አገናኘዋለሁ ብሎ ማለት ትላለች። ሳትን ብሎ በልክ በሰራችው ቪዲዮ አዩ ማለት ነው። በለቀቀችው ቪዲዮ መታለች ማለት ነው። አዲስ አበባ ነበረች፣ ከአዲስ አበባ ወደ አዳማ ሄዳለች። እንግዲህ ሄዶ ሊቀበላት ነው ብሏን ማለት ነው። ስለዚህ እንግዲህ አያ ቤዝቲ ማለት ነው እንትኑን ብትፈራ ጥፊውንም ምንም ማድረግ አልቻለች ማለት ነው ስለዚህ በቀጣይ ወዴት ነው የተሄደው ወደ ቪዲዮ ነው ማለት ነው ቤዝቲና ሱመያ ቤዝቲና እንትና ከተመካከሩ በኋላ እንግዲህ የባለፈውን ዋናው አላማው በቃ በዚህ የተነሳ አግኝቶ አገናኝቶ ይቅርታ ሊያስብላቸው ነው ማለት ነው የባለፈው ጉዳይ ቤዛ በተደበደበችው ጉዳይ ማለት ነው ሊያስታርቃቸው ነው። ያው እንግዲህ ጓደኛሞች ናቸው። ያው ትንሽ የጠሽ ነገር ምናምን ሳይሆን አይቀርም ሊሆንም ፏፍክሽ ብሎ ነው ማለት ነው። ሰሄዱ የሄዱ በሱ ዝንጥ ብሎ ሌላ ሶስተኛ ሚስት የሚያገባ ነው እንጂ የሚመስለው ስሙን የሚያመጣ አይመስልም በነገራችን ላይ ማለት ነው። ስለዚህ ያው እንግዲህ ከካሜራ ጀርባ ከካሜራው እንዳታይ ተደብቀው ማለት ነው እንትናን አግኝቷታል ስ ጠርቷ ሰፈር ላይ ነይ ብሏታል ማለት ነው። እኔ አሁን በልክ ተነሳ እየመጣች ነው እና ሄጄ ላመጣት ነው። እንዴት ነው? ፍቃደኛ ነሽ? ቅሪ ልሻን ምንድን ነው ችግሩ? ኖ እኔ ፍቃደኛ አይደለሁ ነኝ፣ ሂድ አምጣት። እኔ ኮ ዱዋ ሳደርግ ነው ያደርኩት የዋልኩት፣ ሰግድ እንደው ቤዚት ስሙ ንግሥቷን እንደዋለ ያምጣልኝ ብዬ ዱዋ አድርጌያለሁ። ብላለች ማለት ነው። ያፏዋታ ኔን የውድ ሚስቱ እና ቅሬታ የለሽ ምናምን፣ አረ የለኝም እኔም ቦጣኝም ቦጣኝና ነው ቅር የሚለይ ቅርቅር ይበልብኝ እንጂ ስሙማን ትምጣ ብላ እና ታዲያ እንዲህ ነው። እዚ በእኛው ቤት ስለሚደብርሽ ወይም እዛኛው ቤት ኖ እኔ መሬት ተኛለሁ ብላለች ማለት ነው። ዛሬ አዩ ጸባይ ገዝታለች፣ ለመሬት መተኛትም ተዘጋጅታለች ማለት ነው። እኔ ግን ዝም ብዬ እዚያው አልጋው ላይ አንቃት ነው የምገላት የሚመስለኝ። ስሙን ማለት ነው። ከፌንቱ በፊት ማለት ነው። እና ለማንኛውም ፌንት ሰርታለች ማለት ነው። ለማንኛውም ማለት ነው፣ ቤዛም ከጥፊ ይድናለች። ተመስገን ነው ዛሬ ማለት ነው። ስለዚህ ሰፈር ላይ እርግጠኛ ነሽ? ምንም ችግር የለብሽም። እኔ ቤዛም ማለት ስሙን ባመጣት፣ ስለዚህ እስከ ዛሬ እየፈለግኳት ነበረ። አሁን ደግሞ እንግዲህ አግኝቻታለሁ፣ አልሐምዱሊላ። ስላገኘኋት ይዣት ወደ ቤት ልምጣ። ቤት ቢደብርሽ ከሆነ ደግሞ ይዣት እንትን እዛኛው ቤት ሊሄድ ብሎ አማረ። ኖ ኖ ኖ ኖ እዚህ ናቶ፣ ይዣት እኔ መሬት ትጠኛላችኋለሁ በላለች ማለት ነው። ስለዚህ ችግር የለብሽም፣ ችግር የለብኝም። አዩ ግን እርግጠኛ ነሽ እዚጋህ ጋር ምክንያቱም እኔ ማመን ተስኖኛል ማለት ነው። እና ለማንኛውም ይሄን ካለ በኋላ የኔ ጎበዝ ሚስት በቃ ባንቺ ዱዓ ነው አያገኘት አሁን እኮ ዱዓ አድርጌልህ ነው ምናምን ብላ በቃ ሊሄድ አምሮብኛ ምናምን ዘንጧን ዘንጧን ጸይዶ የሌለ ነው የዘነጠው ማለት ነው። ሶስተኛ ሚስት የሚያገባ መስሎ ለማንኛውም ሄዷን ማለት ነው። እና እንደዚህ እየተባለ ያው ምን እኔ ምን አለው እና ጋይስ ማለት ነው። እንግዲህ አቅፏት የኔ ውድ ሚስት ከልብ ከልብ ነው ማመሰግነው፣ ክበር ይሌ ክብር ክብር በይል ብሏል ማለት ነው። ስለዚህ ለመጣታ መሄድ በፊት ፈቃደኛ መሆንሽን እንድጠይቅሽ ብዬ ነው። ስለዚህ ልሄድ ነው ከመሄዴ አምሮ ብኛን አምሮ ብኛን በፊት እኳ ቱታ አልበስ ነበር ያለችው፣ እንግዲህ ራሷን ለማጠንከር ሞክራ ነው መሰለኝ አሁን እንደ ዝክር ብሏለች ማለት ነው። በቃ ይሄን ማን የለበስኩት እኮ የመን ሲሄር ነው፣ ባለፈው ለስሙያ መኪና ገዝቼ ሰርፕራይዝ ያደረኳት ጊዜ ነው ብሏል ማለት ነው። ያን ሱፍ እንደለበሰ እንግዲህ፣ ከመሄዴ በፊት አንድ ሰርፕራይዝ አለኝ፣ ምክንያቱም እንደዚህ ደስተኛ ሆነሽ እንትን ልልሽ አይገባም ብሏል ማለት ነው። ስለዚህ ያን መጀመሪያ ደስታውን ቤት ያለውን ሰርፕራይዝ ማለት ነው ሊያሳያት ሄደ ማለት ነው። ወደ ቤት ካሜራ ተደብቆ ነው ያለው። እየተቀረጸች መሆኑን አታውቅም። አዩ በያቸው ማለት ነው። አዩ በያቸው እንግዲህ በዱአ ነው የተገኘችው። ጠዋትና ማታ ሰግዳ ነው አምስት ወቅት ሰላቱን፣ በሰላት ውስጥ ዱአ ነው ማለት ነው ሱመያ የተገኘችው። ለማንኛውም እንግዲህ ዱአ ስለተሳካ ብሎ ሰይዶ በጣም ደስ ብሎታል። ያው እንግዲህ ሰርፕራይዝን ይዛ እንትን ብላለች ማለት ነው ወደ ቤት ይዟት ሄዷን ማለት ነው። ቤት ይዟት ሄዱ እንግዲህ በረንዳ ላይ ቤዛን በአንሶላ ጠረዝርዝርዝ አድርጎ አስቀምጦ ሱመያዬ፣ የእኔ ንግሥት ንግስት፣ የኔ ቆንጆ፣ እስከ ዛሬ ለሰደብኩሽ ላስቀየምኩሽ ሁሉ ይቅርታ አድርጊልኝ በይ ብሯታ ማለት ነው። ለምንድን ነው የምለው ማናት ይቺ ብላለች ማለት ነው። አንቺ እኔ የምልሽን በይ ብሯታ ማለት ነው። እሺ ታትል። ከዛ ይቺ ሱመያ ናት እኔ ምን የምትዩን ለማወቅ ነው። እሱ መያ ሰፕራይዝ አድርገናለች እኔንም አንችንም እቤታችን ድረስ መጣለች ብሏታ ማለት ነው። እንደዚህ ሲለት ማና እሱ መያን አዎ ፌንት መልቀቅ ፌንት ሰርታለች ማለት ነው። እንግዲህ ተሯርጦ ቢዚቲና ሰይዶ ወደዛም ወደዚህም ብለው እንግዲህ እንዲትነቃርጋታን ተነቀች በኋላ እንግዲህ አንቺ ምን አባሽ ተሰሪያለሽ ብላ ነው ማለት ነው። ቤዛ ድጋሜ ጥፊ ያገኘችው ማለት ነው። የባለፈው ራሱ ተሻረላት ወይ ቤዛ? እኔ መጽ ሆን ስጥሽ ማለት ነው። ሌላ ምንም ማለት ነው ማለት ነው። እሱ በረህመቱና በዝነቱ ይድረስልሽ። እንደዚህ አይነት ጓደኛ ስላለሽ ማለት ነው እንጂ አዩ፣ ከባድ ሰው ናት። እኔ በነገራች ላይ የጤንነቷ ጉዳይ ያሳስበኛል። እውነቴ ነው፣ ብትመረመር መልካም የሚሆን ይመስለኛል። እና ፌን ትነቅላ እንግዲህ ትሖ ምናም ከረጭባት በኋላ ትነሳ ላይ ተነስታ ደግሞ እንዴት ነሽ እንዲሆን ምን ሆነች ነው ቆያች ቅድም ዱዓ እያደረግኩል ነው። በዱዋን የመጣችው ትምጣ ችግር የለብኝ አይላልሽም እን ምን እንዲ ነው ይላ ልሰክስ ማለት ነው። እኖ ቤዛ ሞ ስጣች እኔ ኮ አውቄ ነው የደስታ ነው እንጂ እኔ ሱሙ እንድትመጣ ነው ምፈልገው። ሂድ አምጣልኝ ሱሙን እኔ ሱመያን በጣም ነው የምወደው፣ በጣም ነው የምወዳት፣ ከልቤ ነው የምወዳት። ስለዚህ ስሙን አምጣልኝ፣ እኔ ስሙን ነው የምፈልገው። እኔ ፌንት የነቀልኩትም ማለት የደስታ ብዛት ነው፣ የደስታ ብዛት ነው ብላለች ማለት ነው። ባለፈው አለች ጓደኛ ወልዳ ፌንት ትሰራዋለች። ለምን ልጁ አንተን ስለሚመስል በምናገገ ነገር በቃ ደስታ ሰይድ ወንድ ልጅ በቃ አገኘ ብዬ ርፍ ይህን ከካሜራ ጀርባ የምንነጋገረው ይሆና። ምክንያቱም እኔ ከጓደኛሽ ጋ ምንድን ነው ያለ ግንኙነት ብሎ ማለት ነው። ሳሄዱ እንግዲህ ይቻሉ ሌላ ምንም ማለት ነው። እውነት ነው እኮ ኮሜንታቶ ሮች እኮ ልክ ናቸው። ጥል ጥሉ እውነት አዩ እኮ ጥሎ የምታስጠፋ ነው ማለት ነው። ወይኔ ወይኔ! አለብላ ቤት አለብላ ቤት ናት ከእኔ የባሰች ማለት ነው። እና ለማንኛውም ማለት ነው እንግዲህ፣ እኔ ፊንት የሰራሁት የደስታ ነው። አረ እባክሽ እባክሽ እባክሽ፣ አሁን በዱዐን መጣ የመጣሁት ምናምን ስላልሽ ነው። ምንድን ነው ብሏል ማለት ነው። ኖ ኖ ኖ፣ እኔ የደስታ ነው እንጂ ሌላ ነገር አይደለም። እኔ ዱዐ አድርጌልሃለሁ፣ እኔ አሁን ዱዐ አድርጌልሃለሁ። ኢንሻላ ኢንሻላ፣ ትገኛለች፣ ትመጣለች። ሂድና ፈልግህ አምጣለች ስሙን ብላለች አዩ ማለት ነው። ከየት ነው ብትሉ ያለችው ከምላሷ ነው እንጂ ከልቧ አይደለም። ከልቧ ስታሆንማን ስታሆን ማን ፌንት ትሰራለች፣ ትደባደባለች ከራሷ ጋር አትሆንም። እኔ በነገራችን ላይ ቢያስመረምራት እኔን ባይናይ ማለት ነው። ለማንኛውም እንደ ሀሳብና እንደ አስተያየት። ለማንኛውም የዛሬው ቪዲዮቹ ይሄን ይመስላል ማለት ነው። እንግዲህ የዛሬው ፈተናውን ባጭ ወርቃለች ማለት ነው። የባለፈውም ቤዛን ደብደባ ባለፈው ያለች ደበደበች በዚህ ፈተና እየወደቀች ነው አዩ መጨረሻ ሆና፣ አላህ ያሳምርላት እንጂ ከባድ በዚህ ከቀጠረች ማለት ነው። አንዴ ስትደበደ አንዴ ስትደበደበ አንዴ ፌንት ስትነቅር፣ ይሄ ፌንት የደስታ ሱመያን ሱመያን ስታገኛው በፍጠራችሁ ንዱንዱንዱ ላይ ነገር ንዱ ላይ ነገር ማለት ነው። እንዴት ነው ሱመያን አግኝታ እሷ በደስታ ፌንት የምትነቅለው ማናት? እና ጣውንቷ ናት። ጣውንቷ ያጋትና አለ ተነሱ። ለማንኛውም ንግስቷ ማለት ነው መደበቁ ይሻለኛል ብላለች ተደብቃለች ማለት ነው። ስንት ዓመት ሙሉ ስንፈልጋት ስንፈልጋት ይኸው እስከ ዛሬ አተገኘችው የምትገኝም አይመስለኝ። በነገራችን ላይ የሚያሳስባት ማለት ነው። ስሙ ባትገኝ ይሻላል። ጨንጓሯ ነው የምትመጣት ስሙ እያ እንትና ማለት ነው። አያ ማለት አዩ ማለት ነው። ስለዚህ ባትገኝ ነው እራሴ የምመርጠው ማለት ነው። ለማንኛውም የዛሬውን ፈተና አርጋ ላይ አልፋ አልወደቃለች ማለት ነው። ራቶሽ ራቶሽ ራቶሽ ራቶሽ ጋሁን ተረጋጊ። ልጅነትም ሊሆን ይችላል በዛ አቸኩ የሚሆኑ ነገር በጊዜው የሆነ ብለው ምክራችሁን ለግሰዋን ማለት ነው። ቡድና የተከበራችሁ ቤተሰቦች እንግዲህ ሱሙ ሄና መልስ ትሰጣለች። ሱሙ የምር ለመምጣት አስባለች ወይስ አላሰበችም? እሱን የምና ይሆናል። የቪዲዮ መልስ ምት ደግሞ ስሰጥ ይዘን ላችሁ ምንቀርብ ይሆናል ማለት ነው። ለዛሬ ነበረ፣ ይሄን ይመስል ነበረ። እንደ ሀሳብ ግን ሰይዶም አዩን የሆነ በቃ ሀግ ይላት የሆነ በቃ አደብ የሆነ አቀል ነገር ብቻ እኔ እንዲሰብር ቁርአን ቢቀራባት እየተሻለ ይመስለኛል። ምክንያቱም የሆነ ሰብር ነገር ያስፈልጋታል ማለት ነው። ቆንጆዬ ናት፣ ገና ሕፃናት እሱ ይሄ ተደርቦባት ነው። ግን ሞር ደግሞ በሀሳሁን ብሷን ማለት ነው። እና ለማንኛውም እንደ ሀሳብ አያ አዩ ወይም አያንቱ ማለት ነው። ከዚህ ከሀይለኝነቷም ሆነ ምንም ፕራንክ ሆነም አደረጓትም አላደረጋትም ህይወታችን ሁሉ ፕራንክ ሆኗን ብላል። በእርግጥ ከባድ ነው ይሄ ፕራንክ የሚባል ነገር ማለት ነው። እሷ ሰይድን አለማጣት እንደሆነ ግልጽ ነው፣ ሁላችንም የተረዳነው ነገር ነው። በሰይድ ጉዳይ የማትደራደር መሆኗን ማለት ነው። እንደሆንም የሆነ አለለም። እንግዲህ አውቃ አምናበት ነው የገባቸው እሷ ሁለተኛ ሚስት መሆኗን ማለት ነው። ስለዚህ ያን በማሰብ አንድ ስታንድ አድርጋ አንተ ልትረዳው ይገባና፣ ስሙንም እንግዲህ እሱ ይርዳ ስሙ ጠንካራ ሴት ናት፣ የሴቶች ተምሳሌ ናት። ስለዚህ እዛ የነበረውን እንግዲህ ፈጣሪ ይርዳቸው ማለት ነው በዱአና በአንተ እንግዲህ ሁላችሁ ምን ተሳሰብ። ሰላም አለይኩም ወራህመቱላሂ ወበረካቱ። አዲስ የሆናችሁ ለዚ ቻናል ሰብስክራይብ አድርጉ፣ የነበራችሁ ደግሞ ሼር እና ላይክ ማድረጋችሁን እንዳትረሱ ሊታበራታችሁን ባክ